የኮሎምቢያ ዋና ከተማ በሆነች ቦጎታን የተወለደው በማደጎ ነበር ያደገው። ገና በወጣትነት ዘመኑ የሳውዲ ልዑል ሆነ። ከሚያሚ እስከ ፍሎሪዳ ሰዎች ሲያወሩትም ከጉልበታቸው ሸብረክ ከወገባቸው ጎንበስ ሲሉ ነበር። በእጁና በጣቶቹ እንዲሁም ባንገቱ ያሉ ጌጣጌጦች ነጸብራቃቸው ፀሐይን ያስንቃል። በሄደባቸው በሁሉም የአሜሪካ ግዛቶች ሁሉ ሰዎች ልዑል ሆይ እያሉ በታላቅ አክብሮት ነበር የሚንከባከቡት። ይህ የሳውዲ ልዑል የአገሪቷ ሚዲያዎችንም ተቆጣጠረ። ሲኤንኤንና ኤቢሲ ኒውስን ጨምሮ ሁሉም ሚዲያዎች እንግዳቸው አድርገው ስለ ንጉሳዊያን ሕይወት፣ ስለ ሳውዲ ኢንቨስትመንትና ስለ ሀብቱ መጠን ይጠይቁታል እሱ ቀብረር ብሎ ይመልሳል። ቀስ እያለ ነገሩ ሲጣራ የሰውየው የሳውዲ ልዑልነት ሸሸ ሆኖ ተገኘ። አስገራሚው ነገር በልዑልነት ስም በርካታ ረብጣ ሚሊዮን ዶላሮችን ማጭበርበሩ ይፋ ሆነ። ሰላምና ጤና በያላችሁበት የምንመኝላችሁ የቻናላችን ቤተሰቦች በዛሬው መሰናዷችን የሳውዲ ልዑል ነኝ ብሎ ዓለምን ስላታለለውና መላው አሜሪካውያን ላይ ሙድ ስለያዘው ግለሰብ እናወጋችኋለን። አብራችሁን ዝለቁ። አለባበሱ እዚህ ቀሩ የሚባል የሌለው ወደ ንጉሳውያን ቤተሰብ የሚያዘነብል ሽቅርቅር ነው። አነጋገሩም ቢሆን ጥንቃቄ የተሞላበትና መሳፍንታዊ ነው። የሚያዘወትራቸው ሆቴሎችና መዝናኛዎች ከፍ ያለ ደረጃ ያላቸው ናቸው። የሚጓዝባቸው ተሽከርካሪዎችን ቢሆኑ በምድር አሜሪካ ትልቅ የሚባሉት የሚጠቀሙትን ነው። ብቻ ምኑ ቅጡ የቱ ተነስቶ የቱ ሊቶ ይችላል። ሁሉም ነገሩ ነኝ የሚለው የንጉሳዊ ቤተሰብ አይደለም ብሎ መጠርጠር ኃጢአት እስኪመስል ድረስ የሚያሸማቅቅ አይነት ሰው ነው። ይሁን እንጂ አንድ ቀን የሁሉ ጭንብል የሚገለጥበት ኩነት መምጣቱ ግድ ነበር። ይህ ሰው ወደ መረጠውና ሊወርሰው ጎዳ ስበው ማንነት የመጣው ድንገት በተፈጠረ አጋጣሚ አልነበረም። እንደ ማንኛውም የሰው ልጅ ህይወት፣ አጋጣሚዎች ከሚቀርጹት ሰው አንዱ የነበረ በመሆኑ እሱም በዛ የሕይወት አውሎ ንፋስ የመገፋት ዕጣ ደርሶበት ነበር። ለመሆኑ ይህ ሰው ማነው? ወደዚህ ነገር የገባበት አጋጣሚስ ምንድን ነበር? ከተወለደበት የተራቆተ ቤተሰብና ካደገበት አደገኛ የተጨናነቀ የኮሎምቢያ መንደር አንጻር ስለማንነቱ ለመጨነቅ ይቅርና ለማሰብም ሰከንድ ማጥፋት የሚፈልግ ለመኖሩ ይጠራጠራል። ይሁን እንጂ የጎዳናና ሌሎች የህይወት ገጠመኞች ባሳረፉበት ርኅራኄ በሌለው በደልና በህይወት ለመኖር የሚያስችሉ ክህሎትን ማካበት በመቻሉ ማንነቱን እየቀያየረ ሲመኝ የነበረውን በርካታ ሀብትና ሲጓጓለት የነበረውን የኑሮ ዘይቤ በሚያጣጥምበት ወቅት ከመጠን ማለፉ የህግ አካላትን ትኩረት መሳብ ከቻለ ከተቻለ በኋላና የሌሎችን ማንነት እየተጠቀመ በርከት ያለ ገንዘብ ማካበቱን ሚዲያዎች ከተቀባበሉት በኋላ ነበር ይህ ሰው ለመሆኑ ማን ነው የሚለው ጥያቄ የበርካቶች መሆን የቻለው። የዚህ ወላጅ አልባና በደህንነት ያደገ ወጣት እልም ከወዶ አልፎ ልዑል መሆንን ያካትታል ብሎ ያስበም አልነበረም። እሱ ግን ማለም ብቻ አይደለም፣ ህልሙን በመኖር ልዑል ሆኖ የኖረና ሌሎችም ልዑል ብሎ የተቀበሉት ልቦለድን የእውነት ህይወት በማድረግ የበርካቶችን ያስተሳሰብ ልክን የፈተነና ልዑል አድርጎ በፈጠረው ማንነቱ ከ11 ሚሊዮን ዶላር በላይ በቀላሉ ሿሿ የሠራ አሜሪካውያንን እጃቸውን ባፋቸው ላይ ያስጫነ የማይታመን ታሪክ ባለቤት ነው። ጆሴ ሞሪኖ በ1970 ሲወለድ ቤተሰቦቹ ያወጡለት ስም ነው። የተወለደው ደግሞ በኮሎምቢያ ዋና ከተማ ቦጎታ ነበር። በወቅቱ ቦጎታ እጅግ አደገኛ በሆኑ የማፊያ ለቆች ቁጥጥር ስር የነበረችና ጎዳናዎቿም አደገኛ ነበሩ። በዚች ከተማ ጆሴ ሞሪኖ በሁለት ዓመት ታናሽ የሆነና እጅግ የሚወደው ወንድም የነበረው ሲሆን የአምስት ዓመት ልጅ እያለ ቤተሰቦቻቸው በመገደላቸው በለጋ ዕድሜያቸው ነበር ወላጅ አልባ የሆኑት። የቤተሰቦቻቸውን መገደል ተከትሎ ሆዜ በቅስበት በጨቅላ ዕድሜው የሞላጅ ኃላፊነት ወደቀበት። ትንሽ ወንድሙን መመገብና መንከባከብ ሙሉ በሙሉ እሱ ላይ ወደቀ። ሁለት ወንድማማቾች ወደ ቦጎታ ጎዳናዎች ወጡ። ጆሲ ለዕጽ ነጋዴዎች ተላላኪ ወይም እግረኛ ጦር ሆኖ እያገለገለ ታናሽ ወንድሙን ዳንኤልን መንከባከቡን ተያዘው። በጊዜው የነበረችው ቦጎታ ለሕፃናት ምቹ ያልነበረችና በዕፅ አድራሽነት የሚያገለግሉት በርካታ ሕፃናት ችግራቸውን ለመርሳት ማስቲሽ እንደማሽተት ያሉ የተለያዩ ሱሶች ውስጥ የሚዘፈቁባት ነበረች። በዚህ ላይ ከካርቴሎቿ ወይም ከማፊያ አለቆቿ ትዕዛዝ ውጭ ለመሆን የሞከሩት ሕፃናት ይደርስባቸው የነበረው ስቃይና መከራ የሚዘገንን ነበር። እንደ ኩዮቹ ኪንደርጋርተን በሚገባበትና መልካም ራት ተመግቦ የሞቅ አልጋ ውስጥ መተኛት በሚገባው ዕድሜ ከራሱ አልፎ ታናሽ ወንድሙን የመመገብና አደጋ በማይገጥማቸው የጎዳናው ጥጎች በምሽት ወገቡን እንዲያሳርፍ ማመ ለማመቻቸት የጆሴ ግዴታ ሆነ። ትንሹ ጆሴ የሚሳሳለት ወንድሙን ለደቂቃዎች ካጠገቡ የማይለየው ከመሆኑ በተጨማሪ እሱን ለመመገብና የሚሞቅ መኝታ እንዲያገኝ ለማድረግ በመላላክ ወይም ሌላ ትዕዛዝ በመፈጸም ገንዘብ ማግኘት ካልቀናው ማንኛውንም አማራጭ ከመጠቀም ወደ ኋላ ይልም ነበር። አስፈላጊ ሆኖ ሲገኝ ሰርቆም ቀምቶም ቢሆን ወንድሙን ይመግባል። ለጆሴና ለታናሹ ዳንኤል በህይወት መቆየት ተቀዳሚውና ዋና ግብ ነበር። ይህን ድርብ ኃላፊነት ለሁለት ዓመት ያክል ያለ አንዳች መዛነፍ ሲወጣ የቆየው ጆሴ የሰባት ዓመት ልጅ ሲሆን ከሰማይ የሚመስል ብስራት ወደ ጆሮ እንዳቃጨለ በአካልም ተገናኘው። ከወደ አሜሪካ የመጡ ባልና ሚስት በቦጎታ ተገኝተው ሕፃናት በጉድፈቻ ስራ ማሳደግ እንደሚፈልጉና ወንድማማቾቹን እንደ ወላጅ ለማሳደግ ፍላጎት ማሳየታቸው ነበር። ትልቁ ድል አሜሪካውያኑ ጥንዶች ከታዳጊዎቹ ጋር ከተዋወቁ በኋላ ይዟቸው ወደ ፕሌማውዝ ሚሽጋን ተጓዙ። እነዚህ ሚስተርና ሚስስ ጂም ጂንያንክስ ና ናንሲ ፌስ ጄራልድ የተባሉ ጥንዶች እነጁሴን ከመረት የለሹ የቦጎታ ጎዳናዎች አንስተው ዕድሜያቸውን የሚመጠን መጠለያና የቤተሰብ ፍቅር የመስጠት ኃላፊነታቸውን ተረከቡ። አዲሱ ቤት የአካባቢ ብቻ ሳይሆን የማንነት ለውጥንም ይዞ የመጣ ነበርና የህፃናቶቹ ስምም አሳዳጊ ቤተሰቦቻቸው ለሆሴ አንቶኒ ጊግንያክ የሚል ስም ሲሰጡት፣ ለታናሽ ወንድሙ ደግሞ ዳንኤል ብሎ አወጡለት። አንቶኒ ወጣለት ስም በኋላ ላይ ላደረገው የረቀቁ ማንነትን በቀላሉ የመቀየር ድርጊቶች ከፍተኛ አስተዋጽኦ ያደረገለትም ነበር። የድሮ ጆሴ የአሁኑ አንቶኒ ጊግኒያክ በለጋ ዕድሜው ገጥሞት የነበረው መራራዊ ችግር ህይወትና በህይወት ራሱንና ወንድሙን በህይወት ለማቆየት በውስጡ አሳድጎት የነበረው ማንኛውንም አይነት የመክፈል መስዋዕትነት ትልቁ ዓላማ ምግብና መኝታ የሚገዛበትን ገንዘብ ማግኘት የነበረ መሆኑ ወደ አሜሪካ ከገባ በኋላ ከፍ ባለ ሁኔታ ማደግ በመቻሉ ገና ሳንቲም ሳይኖረው በተመዘገበበት ትምህርት ቤት ለተዋወቃቸው ጓደኞቹ ስለ ቤተሰቡና ስለ ቤተ ዘመዱ በተጋነነ መልኩ የተሳሳቱ ትርክቶችን መንገር ጀመረ። እርግጥ ነው ገና የሰባት ዓመት ሕፃን እንደመሆኑ ጎዳና ላይ ተነፍኮት የነበረውን ትኩረትና መታወስ ከአዲስ ቤተሰቦቹ ቢያገኝም ከዕድሜ ኩዮቹም ያንን ተመሳሳይ ተቀባይነት ለማግኘት ዋሽቶም ቢሆን መሞከሩ እንግዳ አልነበረም። ችግሩ ቀስ እያለ ግነቱ እየበዛ መዋሸቱም ከቁጥጥር ውጭ የሆነ መምሰሉና የራሱን ውሸት ራሱ ማመን ጀምሮ የነበረ መሆኑ ናቸው። የመዋሸቱ ጅማሮ መጀመሪያ ላይ ጥቃቅንና ግልጽ የሆኑ ነበሩ። ለምሳሌ ለክፍል ጓደኞቹ እናቱ የሆቴል ባለቤት እንደሆነችና ወላጅ አባቷ ደግሞ ሉዊስ ባለው ታዋቂ አክተር እንደሆነ አይነትና የመሳሰሉት ያፈጠጡ ውሸቶችን ይነግራቸው ነበር። አንቶኒ የ12 ዓመት ታዳጊ ሳለ ነበር የመጀመሪያውን ክብደት ያለው የውሸት ስልቱን የተጠቀመውና ሚስጥሩም ሊሰማ የቻለው ይህን ውሸት የተጠቀመው አንድ የመኪና ሽያጭ ወኪል የሆነ ሰው ላይ ሲሆን፣ ለሰውየው አባቱ የሳውዲ ንጉሣዊ ቤተሰብ አባል እንደሆነና ቅንጡ የሆነ መኪና ሊገዛለት እንደሚፈልግ ይነግሯል። ሰውየውም ሙሉ በሙሉ አምኖት ከቆየ በኋላ የተባለው ሰውም ሆነ መኪናውን ለመግዛት የሚያስፈልገው ገንዘብ የውሃ ሽታ በመሆናቸው ፈጠን ብሎ ጉዳዩን ለቤተሰቦቹ ያሳውቃል። ቤተሰቦቹም ምናልባትም የአእምሮ መታወክ ችግር ሊሆን ይችላል በማለት የሥነ ልቦና ሐኪም ቀጥረው እርዳታ እንዲያገኝ አድርገውት የነበረና ጥቂት የተሻለው መስሎ መቆየት ቢችልም ከተማሪዎች ጋር ለጉብኝት ወይም ለመዝናናት የመሄድ አጋጣሚ ባገኘው ቁጥር ምን ያህል ሀብታምና ተፈላጊ ሰው እንደሆነ መደስኮሩን ማቋረጥ ግን አልቻለም ነበር። አንቶኒ የቅንጦት እቃዎችና መኪኖች የሚያስተዋውቁ የቴሌቪዥን ጣቢያዎችና የሴሌብሪቲ ቻናሎች ላይ ሱስ እስከሚሆንበት ተጣብቆ ከመዋል አልፎ ከእነዚህ ስርጭቶችም የተለያዩ የቅንጦት እቃዎችና ጌጣጌጦችንና መኪኖችን ስም ሞዴሎችና ዋጋቸውን ልቅም አድርጎ ማጥናትም ችሎ ነበር። ይህ የራስ ማንነትና አይምሮ የፈጠረው ማንነት እንዲሁም እውነተኛ ህይወቱና በህልሙ የገነባው ህይወቱ መለየት እስኪያዳግስ ድረስ ተደበላልቀው ባሉበት ሁኔታ በእንቅርት ላይ እንዲሉ የእሱና በህይወቱ ሙሉ ከእይታ ንጥሎት የማያውቀው ወንድሞ አሳዳጊ ቤተሰቦች መካከል ቅሬታ ተፈጠረ። ከተወሰኑ ዓመታት በኋላ በፍቺ በመለየታቸው ወንድማማቾቹም ሊለያዩ ግድ ሆነ። ዳንኤል ከአባትየው ከጅም ጋር ለመኖር እንዲሄድ ሲወሰን፣ አንቶኒ ደግሞ ከእናቱ ጋር ቀረ። ይህ ወንድሞ የመለየት ጉዳይ ለአንቶኒ ለመሸከም ከባድ የሆነ የአይምሮ ስብራት ምክንያት ሆነ። ባይፖላር የተባለ ድብርትና ፈንጠዝያ ያለ ምክንያት እየተፈራረቁ የሚሰዋሉበት ስሜት የሚያሳይ በሽታ ተጠቂ ሆነ። እናትየው ወደ አይምሮ ሐኪም ወስዶ የነበረ ቢሆንም ተገቢ ህክምና ሥጋ ሥጋ ግን አላገኘም ነበር። አሳዳጊናቱ ሁኔታው ከቁጥጥሯ ውጭ መውጣት በመጀመሩ ወደ መንግሥት የአእምሮ ህክምና ሆስፒታል እንዲገባ አደረገች። አንቶኒም በሆስፒታሉ ሆኖ የህክምና እርዳታ ማግኘት ጀመረ። አንቶኒ በዛ በአእምሮ ህክምና ሆስፒታል ውስጥ ሆኖ ከፍተኛ መገፋትና መጠላት ይሰማው የነበረ በመሆኑ በ17 ዓመቱ ከሆስፒታሉ በማምለጥ እንደገና ወደ ጎዳና ህይወት ገባ። አንቶኒ ይህንን የጎዳና ህይወቱን ትክክለኛ ነጻነቱን የሚያገኝበት መልካም አጋጣሚ እንዲሆን በማሰብ አዲስ ማንነት ለመጎናጸፍ ትክክለኛው ጊዜ እንደሆነ ራሱን አሳመነ። ስለዚህም በዚህም የመጀመሪያ እርምጃው ስሙን መቀየር ነበር። ለአዲሱ ማንነቱ የመረጠው ደግሞ የሳውዲው ልዑልና የመሳሪያ አዘዋዋሪ የሆነው አድናን ካችጊ ነበር። አንቶኒ ራሱን ካሻኪ እንደሆነ ለማሳመን ጊዜ አልፈጀበትም። ከዚህ በተጨማሪም በሚሽጋን የሚኖሩ አንዳንድ የአረብ ቤተሰቦችን ትክክለኛ ልዑል እንደሆነና ስሙም ኦመር ካሽጊ እንደሆነ እንደሆነ ነግሯቸው ከነሱ ጋር ጥቂት ጊዜ እንዲቆይ ጠይቆ ተፈቅዶለት ጥቂት ከቆየ በኋላ ከቤተሰቡ የአባትየውን ክሬዲት ካርድ በመስረቅ ወደ ሞቃቷ ሎስ አንጀለስ ከተማ ቀና። በሎስ አንጀለስም ሰርቆት በነበረው ክሬዲት ካርድ ሲጠቀም ቆይቶ የገንዘብ ወጪ ጣሪያው ከመድረሱ በፊት ኦመር ካሽጊ በሚል ስም አዲስ ክሬዲት ካርድ አውጥቶ እንደ እውነተኛ ልዑል መኖሩን ቀጠለ። አስገራሚው ነገር ልዑልነቱን ማረጋገጫ ለአንድ ቀን 9000 ዶላር የሚጠጋ ሊሞዚን ተከራይቶና በቦዲጋርድ ጭምር ሲንቀሳቀስም ነበር። በ1990 አንቶኒ የ21 ዓመት ወጣት ሲሆን ድጋሚ ስሙን የመቀየር ሀሳብ ስለመጣለት ሌላኛውን የሳውዲ ልዑል ስም በመውሰድ ካሊድ ቢን አልሳውድ ሲል ራሱን ሰይሞ ቢቨርሊ ሂል በተባለ ሆቴል 3500 ዶላር ለአራት ቀን ከፍሎ ያረፈ ሲሆን በሚሄድበት ሁሉ የሚጠቀመው በሊሞሲንና ልክ እንደ ትክክለኛ የሳውዲ ልዑል በቦዲጋርድና በአጀብ ጭምር ነበር። የፈለገበት ጎራ ብሎ በምናፈዛ አደንግስ እንደሚጠቀም ባይታወቅም በሄደበት ሁሉ የፈለገውን አድርጎና ፈጽሞ አባቱ ወይንም ንጉሱ እንደሚከፍሉ ገልጾ መውጣትም ተግባሩ ሆነ። አንድ ወቅት ሊዩቪቴሎ ወደ ተባለ የአልባሳት መሸጫ ጎራ በማለት የተሟላ አልባሳት እንዲሰጠውና አባቱ በኋላ እንደሚከፍሉ አሳምኖ የወሰደ ሲሆን በኋላ ላይ በዚሁ ጉዳይ ተይዞ ለአንድ ጊዜ ወህኒ ቆይቶ ወጥቷል። በወቅቱ ኤል ኤ ታይምስ የተባለው መጽሔት የማጭበርበር ልዑል በሚል ርዕስ ዘገባ ሰርቶበት ነበር። ይሁን እንጂ አንቶኒን ለመመሪ ጀብድ የሚያቆመው ያለ አይመስልም ነበር። በዚሁ ዓመት ካሊድ ቢን አል ሳውድ በሚል ስም አሜሪካን ኤክስፕረስ ካርድ ያወጣ ሲሆን እውቅ በሆነና ራትስ ካልተን በተባለ ሆቴል ለበርካታ ሳምንታት ከቆየ በኋላ ተከሶ እንደገና ለ53 ቀን ወይን ቆይቶ በአመክሩ የወጣ ሲሆን፣ እሱ ግን አመክሮውን ጥሶ የፈረንጆቹን ገና ሐዋይ በሚገኘው አልኩለን ሆቴል ልዑል ነኝ ብሎ ሲዝናና አሳልፏል። በሆቴል ቆይታው በርካታ የሆቴሉን እንግዶች የተዋወቀ ሲሆን ለነዳጅ ካምፓኒ የሚሆን ገንዘብ በማለት ከሁለት የተለያዩ ጥንዶች 8500 እና 20000 ዶላር ከተቀበለ በኋላ ተሰወረ። ሐምሌ 1993 ደግሞ አንቶኒ በዲዝኒ አርላንዶ የታየ ሲሆን በዛም 14000 ዶላር በተጭበረበረ ክሬዲት ካርድ ከሪዞርቱ በመጠቀሙ ተይዞ ተከሰሰ። ነገር ግን ጥፋቱን በማመኑ በአመክሮ ቢለቀቅም እንደገና ከጠፋ በኋላ በማያሚ ግራንድ ቤ ሆቴል 270 ዶላር፣ በተጨማሪ ሳክስ ፊካዥ አቬኒው ከተባለ ተቋም 510 ዶላር በማጭበርበር ተከሶ በከፍተኛ ስርቆት ወንጀል ተፈርዶበት ወይኒ ገባ። የአንቶኒ ጭንቅላት ግን በወይኒ የሚደክም አልነበረም ቦይን እያለ ጠበቆችን አስጠርቶ አባቱ በኋላ የሚከፍላቸው የዋስና ገንዘብ ከፍለው እንዲያስወጡ ጥሪ በማድረጉ ይህንን ጥሪ እንደ መልካም አጋጣሚ የቆጠረ ኦስካር ሮድሪገዝ የተባለ ጠበቃ የአንቶኒን ጉዳይ በመያዝ ቦንድ አስይዞ በጊዜ ገደብ እንዲወጣ አስደረገው። ከሆይን የወጣበት ቀን የፈጸመው አስገራሚ ድርጊት ደግሞ ይበልጥ አስገራሚ ነበር። ሾፌሩን አሜሪካን ኤክስፕረስ ቢሮ አጠገብ እንዲያቆምለት ይነግረውና ወርዶ በሩ ላይ እንደደረሰ ጩኸቱን ያገልጠዋል። ወደ አስተናባሪዎቹ በመቅረብ እንደተዘረፈና ከጠፋው ንብረ ጋር ኤክስፕረስ ካርዱም እንዳለበት ተናግሮ የተሰረቀውን አካውንት ዘግተው ምትክ እንዲሰጡት በመጠየቅ ቀደም ሲል ያደረገውን የገንዘብ ስውውር እንደ ማስረጃ በማቅረቡ የ200 ሚሊዮን ጣሪያ ያለው የአሜሪካን ኤክስፕረስ ክሬዲት ካርድ ተሰጠው። በካርዱ የዋስትናውን ቦንድ ከከፈለ በኋላ ነፃነቱን በማግኘት እንደተለመደው ገንዘብ ወደ መበተኑ ገባ። በሚችጋን አንደኛ ደረጃ መኖሪያ ገሱ ወደ መያሚ በማቅናት ለበጎ አድራጎት ድርጅት 1 ሚሊዮን ዶላር እንደሚሰጥ ቃልም ገባ። ይህን ሁሉ ሲያደርግ በዋ ሲያስፈቱት የጠበቀው ባልደረ ባልደረቦች አብረውት ነበሩ። በተመሳሳይ የአሜሪካን ኤክስፕረስ ሰራተኞች አንቶኒ ስለ ክሬዲት ካርዱ ትክክለኛውን መልስ እንዲነግሩት በሮሌክስ ሰዓት እንደደለላቸው በመናገራቸው አብረውት ያሉት ሰዎች ከባንኩ የስልክ ጥሪ ደርሳቸውና ለማጣራት ሲሄዱ እነሱም ሆነ አንቶኒ በፖሊስ ሳይዘው 616 ቀናት በድጋሚ ተፈረደበት። አንቶኒ እስር ቤትም ሆኖ የሚያቆመው አልነበረም። እስር ቤት ባለበት ወቅት ወደ ሲኒክስ ዩኒቨርሲቲ በመደወል ለዩኒቨርሲቲው የሳውዲ ልዑል ካሊድ ስጦታ እንደሚያደርግና ከገንዘቡ ላይ 160 ዶላር ወደ ወንድሙ ዳንኤል ጊግኒያክ አካውንት እንዲያስገቡም አድርጓል። የእስር ቆይታውን ጨርሶ በወጣበት መጀመሪያዎቹ ዓመታት በቀጥታ ወደ ሚቺጋን በመሄድ ከእናቱ ጋር መኖር ጀምሮና የተረጋጋ መስሎ ቢታይም ያዳቆነ ሰይጣን እንደሚባለው ጥቂት ሳይቆይ ወደ ቀደመ ተግባሩ ተመለሰ። ልዑልነቱን ለሰዎች የማሳመን ችሎታው ጥግ ደርሶ ስለነበር በፈለገው ሆቴል ያላንዳች ክፍያ እየኖረ ያሰኘውን መኪና እየነዳ መኖሩን ቀጠለ። በእነዚህ ጊዜያት እንደ እውነተኛ ልዑል ሲኖር ቆይቶ በ2003 የአንድ ዲፕሎማትን ማንነት በማስመሰል ተከስሶ የነበረ ሲሆን ከተለያዩ የአልባሳት መሸጫዎች ወደ 30ሺ ዶላር ተጠቅሟል በሚልም ሌላ ተጨማሪ ክስ ተመስርቶበታል። አንቶኒ የሳውዲ ንጉሣዊ ቤተሰብ አባል ነኝ በሚል ባጭበረበረበት አንድ አጋጣሚ ደግሞ የሳውዲ ንጉሳዊ ቤተሰቦች በአልባሳት መሸጫው አካውንት ነበራቸው። ነገር ግን ሳውዲ ያሉት ሰዎች ከሚችጋኑ ከሚሽጋኑ ልዑል ካሊድ ጋር ግንኙነት የለንም በማለታቸው አንቶኒ በቁጥጥር ስር ውሎ ምርመራ ክፍል በገባ ጊዜ ዶክመንቶች ማቅረብ ብቻ ሳይሆን አረብኛም እየተናገረ ለማሳመን ቢሞክርም አልተሳካለትምና እንደገና ወደ እስር ቤት ሊገባ ችሏል። አንቶኒ በድርጊቱ እንደገፋበት እስር ቤትም ወጣ ገባ ያለ እስከ 2015 የዘለቀ ሲሆን በ2015 በሚያሚ ስለሚኖረው ልዑል ካሊድ ይሰማና ከሳውዲ ንጉሣዊ ቤተሰቦች ጋር መስራት ይፈልግ የነበረ እውቅ የሕግ ጠበቃ ከአንቶኒ ጋር ግንኙነት ይጀምራል። ይህ ክፍል ማደን ዊልያምሰን የተባለ በርካታ ቦታዎች ትልልቅ ጓደኞች ያሉትና የተሳካለት ውሸት ተናጋሪ ጠበቃ አንቶኒ ያቀረበለትን የኢንቨስትመንት እቅድ በመቀበል በርካታ ሰዎችን በማሳመን ልዑል ካሊድ ከሚያጎርፉት ውድ ስጦታዎች በተጨማሪ ጥሬ ገንዘባቸውን እንዲያስረክቡ ማድረግ የቻለ ሲሆን በአጠቃላይ ስምንት ሚሊዮን ዶላር በኢንቨስትመንት ቢቀበልም አንዳቸውም ጥቅም አላገኙም ነበር። አንቶኒ ወይም ልዑል ካሊድ ግን የቅንጦት ሕይወቱን ቀጥሏል። አንቶኒ እና ካርል የሚጓዙበት መኪና ሳይቀር የዲፕሎማት ታርጋ ያለው ነበር። ሆኖም መጨረሻ ላይ ያገኙት ቢሊዮነር ኢንቨስተር እንደሌሎቹ ነገሮችን በቀላሉ የሚያምን አልነበረም። አንቶኒ ልዑል ካሊድ ነኝ ብሎ ከተዋወቀው በኋላ ስጦታዎችንም ያበረከተለት ሲሆን የኢንቨስትመንት ስታይሉ ጥርጣሬ ስለፈጠረበት በቅርብ ሲከታተለው። ቆይቶ አንድ ቀን እራት ላይ የታዘበው ነገር ጥርጣሬውን እንዳረጋገጠለት አመነ። አንቶኒ እራት እየበላ በነበረበት ወቅት አብዝቶ የአሳማ ስጋ መጠቀሙን የታዘበው ሳይሊ በእስልምና እምነት የማይፈቅደውን የአሳማ ስጋ እንዴት ሊበላ ቻለ የሚለው ጥርጣሬው አይምሮውን ሰቅዞ ያዘው። ሁኔታው የበለጠ ጥርጣሬ ሲያሳድርበት ጉዳዩን ለኤፍቢአይ በመጠቆም ካርልና አንቶኒ በ2017 በቁጥጥር ስር ዋሉ። በወቅቱ አንቶኒ የያዘው ፓስፖርትም የተጭበረበረ መሆኑ የተደረሰበት ሲሆን ሲጠቀሙ የነበረው የዲፕሎማት ታርጋ ችም ትክክለኛ እንዳልሆኑ መረጋገጥ ቻለ። በመጨረሻም የሳውዲው ልዑል ክሶች ተዳድረውና በምስልም በማስረጃም የተረጋገጡ በመሆናቸው ፍርድ ቤት አንቶኒም ሊያስባበል ባለመቻሉና ጥፋቱን በማመኑ የ18 ዓመት እስር ተፈርዶበት የአሜሪካ ሚዲያዎች ጉድ እያሉ መነጋገሪያ ሆናቸውም ነበር። ውድ ቻናላችን ቤተሰቦች፣ የዛሬው ዝግጅታችን ይህን ይመስል ነበር። በቀጣይ በቻናላችን ቢቀርብልን አሊያም ብናውቃቸው የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድጠቆሙን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ለሌሎች እንዲደርስ እንድታደርጉልን በአክብሮት እየጠየቅን ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግና የደወሉን ምልክት በመጫን ቤተሰብነታችሁን አጠናክሮ የሚለው የአክብሮት ግብዣችን ነው። ሰናይ ጊዜ።